ኬካችን እንደዚህ በስላለች ታስቃለች ከዚህ ሁሉ ብዬ ከዚህ ሁሉ ብዬ አንተ እኔ እኮ ነኝ አማርኛ ያልኩት አንተ በልተህ ልጨርሰው ነው እንዴ እንቁላልም የለው ወተትም የለው ምንም የለው በምንድን ነው ታዲያ የሰራሽው በእንትን ማለት ነው። ምን አደረኩ? በምስል ይሄ ሎሚ ፍቅፋቂ ያለው ትንሽ ሎሚው እንደዚህ ፈቅፍቄ ስኳር፣ ዘይት እና ውሃ ብቻ በቃ ዱቄት ፍር ነው። ዱቄት ነው። አጃውን አባ እንደሱ አይበላም። አሹ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የለውል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም። በኔጋ ይመስገነው ከመሸ መጣውኝ። እንግዲህ ምን አማረ ይመስላችሁ? ኬክ ጣፋጭ ነገር አማረኝ። መቼም አረገዝሽ እንደማትሉ ነው። በነገራችን ላይ ወንዶችዬ ጆሮአቸው እንድፈኑና ሴቶችዬ፣ እኔ ጋ ብቻ ነው ወይስ እናንተም ጋ ነው? ፔሪዮድ ከመምጣቱ ትንሽ ቀን ሲቀረውና ከሄደ በኋላ ኬክ ነገር ወይም ጣፋጭ ነገር የሚያሰኘን እኔ ብቻ ነኝ ወይስ እናንተ ናቸው? በዛ ሀገር በስደት ያለው እንግዲህ እዛው ታውቃላችሁ ሁሉም ነገር ጣፋጭ ነው። የተወሰነ ስቀምስ በዛው ጥፍት ይላልና እኔ ደግሞ በመሰረቱ ጣፋጭ ነገር አልወድም። ሻይ እራሱ ስኳር ተበዛው ብዙ አይደለሁም ሲያንሰውም እንደዛውና ጣፋጭ ነገር እንደ ኬክ ምናምን ምናምን ብዙ ፍቅር የለኝም። እኔም አልወድም ተቸኮሌት ጀምሮ ምንም ነገር እንትን አለለም። እና ግን ፔሬዴ ሊመጣ አካባቢ ትንሽ ቀን ሲቀራው ወይም ከመጣ ወዲያ ጣፋጭ እንደ እርጉዝ በይ ይለኛል ማለት ነው እዛ ሞኝ ከዚያ የሆነ ነገር ስቀምስ በዛ ይሄዳል። ግን ስኳር አልወድም፣ ስኳር እንደ ራሱ በቀምስ አይሄድም። እና ምን አሰብኩኝ? ኬክ ለምን አልሰራም እቤት ብዬ አሰብኩ። ኬክ የሚሰራ በወተት በስኳር በዘይት እንዲሁም የተለያዩ ነገሮች አድርጌ እዛ ብዙ ጊዜ ኬክ ሰርቻቃለሁ። ሙያውም አለኝ። ግን እዚህ ምን የለኝም፣ እንቁላል የለኝም፣ ወተት የለኝም። ያለ እንቁላል ያለ ወተት ያለ ምን እንግዲህ የጾም በሉት እንዴት እንደምንሰራው ልፈላሰፍ ነው ለመጀመሪያ ጊዜ እዚህ ከመጣሁኝ እዛ ኖርማል የጾም ኬክ ሰርቼ አውቃለሁኝ በብርቱካል ጭማቂ ነው። ግን ኖርማል እንደዝበባዱ ሳይሆን በብርቱካል ጭማቂ አርጌ የጾም ኬክ ምርጥ ምርጥ ኬክ ወደፊት አሳያችኋለሁ። ሙያዬንም አወጣላችኋለሁ የአረብ ሀገር ሴት ምን ያህል ሙያ እንዳላት። የማይሰሩ አሉ በእርግጥ ጽዳት ብቻ የሚሰሩ ምግብ የማይሰሩ ነገር ግን እናንተ ጽዳት የምትሰሩት ለበኋላ ይጠቅማችኋልና አረቦቹ ሲሰሩ በደንብ አድርጋችሁ በትኩረት ተመልከቱ። ሙያ መማር ምን አይደለም አጫት አይደለም፣ ወይም ይጠቅማልና፣ አሁን እንግዲህ ያለኝ እዝጋ ስኳር ነው፣ ያለኝ እዝጋ ዘይት፣ እዚጋ ትንሽዬ ውሃለች፣ እዚጋ ደግሞ ሊክም ቦደር አለኝና እነኚህን እንግዲህ እንዴት አድርጌ ነው የምሰራው። እዚችጋ ደግሞ ትንሽዬ ዱቄት በትንሿ ነው የምሞክረው። ምክንያቱም እንዳልኳቸው እንትን የለውም እንቁላል ምናምን የለውም ዝች ጋ የሎሚ ፍቅፋቄና ትንሽዬ ጨው አዘጋጅቻለሁ። በፊት ጨው አልጠቀምም ነበር፣ ግን አሁን ምንም ነገር ስለሌለው እኔ እንጃ እንግዲህ፣ ያለ እንቁላል ያለ ወተት ምን አይነት ኬክ እንደምንሰራ አላውቅም። ምን መሰላችሁ? እንቁላል ዛሬ ሀያ ብር ገብቷል ማለት ነው። አንድ ኬክ ስጠይቅ የተባልኩትን እንዳትሰሙ፣ እንዳትሰሙ ኢትዮጵያ መግባት እንዳትጠሉ ማለት ነውና፣ ቆይ እስኪ ለምን ብዬ ገዝቼ ባያ ላይ ደግሞ ምን ይኖርበት ምን ውስጤ እየሸከከ ደስ ሳይለው ከምቀምሰው ለምን ቤቴ አልፈላሰፍም ብዬ ነው። የንቆላንትን የኬክ መምቻው ራሱ የለኝም። በዚህ ነው የምሰራው፣ ፓትራ አለኝ ይችን ገዝቼ ነው። የዚህ ፓትራ የዚህ ዘር ትልልቁ ነው እና በትልልቅ ከሚሆንብኝ ብዬ ይችን ለኬክ እና አነስ ስላሉ ዳቦ ይችን ገዝቼ አለው እና በዚች እስኪ ያው የኬክ መምቻው ግዴታ አስፈላጊ ነው። ወደፊት እንደጣፈጠ ኬኩ አሟላለሁ እቃውን ማለት ነው እና እስኪ ዛሬ እንዴት ምን አይነት ኬክ እንደሚሰራ አላቅም። አንዳንድ ወሬ እያወራኋቸው ኬኩን እንስራ ማለት ነው ከዘቅላ አድርግላቸው ይስ ይታያቸዋል እንግዲህ እግዚአብሔር አምላክ የሆነን መድኃኒዓለም እሱ ማለት ያጣፍጠው ልበል። እንግዲህ ለራሴ ነው። መጀመሪያ ስኳር እስኪ ላድርግ። መምቻ ቢኖር በጣም እንትን ይላል። ወይ ደግሞ በእንትን መምቻለኝ የጁስ መምቻ ወይም የሽንኩርት የተለያዩ ስላለኝ በዚያም ቢሆን ወይ እንትንለዋለሁ። ደግሞ እስኪ እንዳይበዛ እመተዋለሁ። ካልሆነ ግን እንደምንም ብዬ በዙ ለመምታት እሞክራለሁ ማለት ነው እና ውድ ተመልካቾቻችን ኑሮ በዘዴ የሚለው ሌጋ ነው። እሺ ኑሮን በቤት ኑሮን በዘዴ እስኪ እንሞክረው መሞክረ አይከፋም፣ አደለ ባለፈው ይሄ ዘይት ነው። እስኪ እናርግና እንሞክረዋለን፣ እንሰራዋለን፣ ይቻላል። በሉ የማይቻል ነገር የለም። ለ ለማ እንዲ አንድ እንቁልል ስጠይቃች አያብርላውም እኮ የፈረንጁ ነው። የአበሻውማ ስንት እንደሚሆን እግዚአብሔር ይወቀውና። ምን መጣልኩኝ ምን መጣ ጾሙ ሊያልቅ ነው ብላችሁ ነው ወይ? እያልኩ ነው። ብርቱካንና ጨዋን እስኪ የሎሚ ሎሚ ፍቅፋቂዋንና ጨዋን ልጠቀምና ትንሽ ልምታውና ከዛ ትንሽዬ ውሃ ጣባ አድርጌ ምን አረጋለው። ዱቄቱንና ዱቄቱን ካዋወድኩ በኋላ ሊክም ቦደርን አረጋለ። ይሄ እንቁላል መምቻ ግዴት ያስፈልጋል። ስኳሩ ግን የዳይቱ ነው፣ እንትኑ ስኳሩ ነው። ነጩ ሳይሆን ያነኛ ቡኒው ነው። እስኪ እንግዲህ አይ ማማም በዚህ በቀላሉ እስኪ ንሞክር እንሞክር እና ውድ ተመልካቾቻችን፣ አንድ ነገር ላውራችሁ በዚህ አጋጣሚ አንድ እህቴ ከውጭ ከሌ ደብር አልልም፣ የት ደብር እንደሆነ መናገር አይጠበቅብኝም። በጣም እሩቅ ነው ከአዲስ አበባ። እግዜር ስጣት የታክሲ አንሺ ብላ ከዛው ላይ ያስከፍለኝ የታክሲ በራሷ በእኔ ሳይሆን፣ እዛ ድረስ ሄድኩኝ ማለት ነው። እሱም ሰላሳ አምስት ሺህ ብር ልካልኝ ስለ ቅድስት አርሴማ እያለሽ ስጭልኝ በእናቴ ስም ብላኝ፣ ልሰጥ። እዛ እዛ ስሄድ ብዙ ጸበልተኞች አሉ፣ ብዙ ህመምተኞች አሉ፣ ብዙ አመት በጸበል ቦታ የከረሙም አሉ። እነሱን እሰጥቼ እመጣለሁ ብዬ ሰፍ ብዬ ለእሷን ቪዲዮ እየቀዳውላት ነበረ። ደብሯ በጣም ናፍቃኛለች፣ ከሁለት አመት በፊት እሷ ጋር ነበርኩ ስላለችኝ ያንን እየቀረስኩላት ገብቼ እዛ ስደርስ እንትን አሉ። ቆይ ቮይስ ካለ ደግሞ አሰማለሁ። ግን ቮይስ ማሰማቱ አስፈላጊ አይደለም አይደል? ይቅር። ቆይ በድምፅ ምናልባት የሚታወቅ ስለሚኖር ይቅር፣ ቮይስ መሰማቱ። እና እዛ እንደደረስኩኝ ለመመጣሽ ስባል እንደዚህ እንደዚህ ነው፣ በጣም አቅመ ደካማ የሆኑትን እንዲሁም ደግሞ ጸበልተኛ የሆኑትን ህሙማን የሆኑትን አዘጋጁልኝና ና፣ ይህን በረከት ሰጥቻቸው ሊሄድ፣ በእሷ ስም እሷንም ትመርቁልኛላችሁ ብዬ ሳናግር አባቶች ምን ቢሉ ጥሩ ነው? አይቻልም ይህን ማድረግ አይቻልም። ለምን ስላቸው እንግዲህ አስቡ፣ በጣም ህመምተኛ ናቸው። ትንሽ እየኋላ አደረግበት ነው። በጣም ህመምተኛ ናቸው። በጣም ታማዋል እና ለምን አይቻልም እንዳሉ ግራ ገባኝና ምክንያት ይነገረኛል እኮ እኔም ደረቅ ነኝ። ምክንያት ይነገረኝ ስላቸው ምን ምን ቢሉ ጥሩ ነው? ብዙ ስላሉ አሉኝ። እሺ ከሌ ከሌ ብንል እኔስ እኔስ ብለው ይጣላሉ። ማን ብለን ማን ልንተው ነው አሉኝ። እኔ አስኩት ብር ይበቃል ደግሞ አይ ካላችሁኝ፣ ከሌ ተብሎ ከሌ ይቆረጣል ካላችሁኝ፣ እኔ በወንዱም በሴቱም አዳራሽ እገባለሁኝ እጅ እንዳመጣው ብሬ እስከ በቀኝ አድዬ እሷን ጸሎት አድርጉላት ብዬ እወጣለሁ አልኳቸው። ለዚያ ምክንያት ይህን ስሰጣቸው ደግሞ አይቻልም አሉ። ለምን ስላቸው ደግሜ አይ ብዙዎቹ ሄደው እየጠጡ እየሰከሩ ገዳሟን እንትን እያሏት ነው ስለዚህ ይጠጡበታል አሉ። እንደ ያዩኋቸው እኮ ህመምተኛ ናቸው፣ አልጋ ላይ የዋሉ ያዩኋቸው፣ የብዙ አመት ጸበልተኞች ናቸው። እርቧቸው በእሱ መግዣ ያጡ፣ እንዴት ነው ሄደው ይጠጡበታል የሚባሉ ይሰክሩበታል፣ እንዴት ነው የሚባሉ? አረበን መብራን ሰው እኮ አልኳቸው። ከነዚ ልጆቻቸው ከሰው እየለመነ ስለ ማርያም ብሎ ለጸበልተኞቹ አስቤዛ እና አንዳንድ ነገሮች ከምግብ ጀምሮ አሟልቶ ይሰጣል ወይ ገንዘብ ይሰጣል እናንተ ሊሰጥ የመጣው እንዴት ትመልሳላችሁ? እያልኩኝ ከነሱ ጋር ሳዋራና ስጨቃጨቅ ብዙዎቹ እየሰሙ እያደመጡ ነበር፣ ጸበል እየጠጡና ከዛ እንዴ አስተዳደሩ ጋር እንዴ ማንት እሱ ጋር ጋ እየተባለ ወደ ሶስት ቦታ ተደወለ። ማሰመት አይጠበቅብኝ ለሱ እያንዳንዱን ግን ስደውልላት የለችም። ያው በእኛ ጋር ቀን ሲሆን እነሱ ጋር እንቅልፍ ላይ ነበሩና አይሰራም ስልኳ ማለት ነው። ተኝታለች አታነሳም። ስለዚህ ያለኝ አማራጭ ቮይስ ማድረግ ነው እያንዳንዱን ከነሱ ጋር ያወራሁትን ምንንም፣ ሁሉንም ቮይስ አደረግኩላት እና ከዚያ ሌላ ጋር ተደወለ፣ ሌላም ጋ አባት፣ እንደዛ አስተዳደር ምን የተባሉት ተደወለ፣ አይሆንም ተባለ። አንድ አባ ጋ ደግሞ ሲደወል እነሱ ጭራሽ ያሉበት ቦታ ተውኝ፣ እንዳትጠይቁኝ። የት ቦታ እንደሆነ በስልክ ድምፁ መገመት ትችላላችሁ፣ ከሚወራው። እና ትንሽ ጥቅ ላረግ ነው። ከምሰሙት ጫጫታ እና ከምሰሙት ነገር የት ቦታ እንዳሉ እነሱን መገመት ቀላል ነው እና መብራን ሆይ ልቦና ስጭኝ አባቴ መድኃኒዓለም አትፍረድ ይፈረድብሃል ብለሃል እኔም ኃጢአተኛና በደለኛ ነኝ ኃጢአቴም ከጸጉሬ ይልቅ የበዛም የከፋም ነውና አምላኬ ሆይ ማረኝ እንዳልፈርድ በሰው ብዬ በቃሽ ብዬ ስላቸው ምን ቢሉ ጥሩ ነው ብሩን ስጭን እኛ አስቤዛ ገዝተን እንሰጣቸዋለን አሉኝ ማለት ነው እኔ ምን በስደት እንኳን አንዳንዴ ለተሸወድኩት የለተሸወድኩት ስቃጠል ኖር ያለ እንኳን በአካል ሸወድ ከአንዳንድ ንግግራቸው ምንም የመምህርና የመምህር ተስፋዬ ተማሪ ወይ የመምህር ግርማ ተማሪ ከሆናቸው ካፋቸው ምን አይነት ሰዎች እንደሆኑ እና ምን እንደፈለጉ መገመት ቀላል ነው። አይ ብዬ እግዚአብሔር ልቦና ይስጠን። እኔ ብሩን ስጪ ሳይሆን ለአስተዳዳሪም ሆነ ለመሪ ወይም ለአንድ ሰው ስጪ ሳይሆን የተባልኩት ብሩም በስሜ በቅድስት አርሴማ እያልሽ በክርስትና ስሜ እንዲመርቁኛ አድርጊና ዘክሬልኝ ነው የተባልኩት። ይቅርታ ብዬ ብሬን ይዤ በቃ ነገረ ስራቸው ምንም አላማረኝም። ጫካ ነው፣ ጥቅጥቅ ያለ ጫካ ነው፣ ባህር ዛፍ ነው። በጣም የሚያስፈራ ማለት ነው ቦታው። በጣም በቃ እንዲያው ለኮንትራ ራሱ ሰው አጥቼ መኪና አጥቼ የኮንትራ መኪና ግማሽ መንገድ በትራንስፖርት ተንገላትቼ ነው ከዛ ወደ ኮንትራ የያዝኩት ማለት ነው። ምክንያቱም ቦታው ለምንም ስለማይመች እዛ ማንም ሰው አይሄድም። በጣም ከባድ ነው። በያላይ ሩቅ ነው። በኮንትራ ሲሆን ከዚህ ጀምሮ በጣም ውድ ሲሆንብኝ፣ ቢያንስ ሁለት ታክሲ ሄጄ ከዚህ መገናኛ ከመገናኛ ሽሮ ሜዳ ሄጄ ከዚያ ወዲያ ነው ኮንትራ መኪና የተያያዝኩት ማለት ነው። እንደዛም ሆኜ ነገረ ስራቸው በጣም ሲያስፈራኝ፣ በ ወይ መብርሃን እርጅኝና ከዚህ ቦታ ለውጣ የሆነ ነገር ሳያደርጉኝ ብዬ እንደምንም አምጭ ወጣሁኝ። እየወጣው ተራራው ላይ ስደርስ መኪናው ላይ ነው የሚቆመው። ወደ ውስጥ መግባት አይችልም። ቦታው በጣም አዳጋች ነው፣ ወደ ውስጥ ግን አልተሰራለትም እና ላይ ነው ሹፌሩ እየጠበቀኝ ያለው። ወረድ ስለው መኪና የማን ይጠብቀዋል ብሎ አልወረደም። እሱም ደግሞ ያው ዝም ብሎ ክርስቲያን ነው፣ ያው ለስራው ሲል ነው የመጣው፣ ለገንዘቡ ሲል እና ከዛ እዛ እስክድርስ ፈርቼ ምን አልኩት ደውዬ፣ እባክን ብቅበልና ሽቅበቱን እያየኝ እኔ ሽቅብ ስወጣ አንተ ቁልቁለቱን እያየኝ መኪናው ጋር እስክደርስ እያየኝ አልኩትና እሱን ጠራሁት ማለት ነው። ከመኪና ብዙ ሳይርቅ ከእኔም ደግሞ ብዙ ወደታች ሳይቀርብ፣ ለምን መኪናዋ እንድትታየው ሆኖ። ከዚያ ምን ሆነ ወደ እኔ እየተመለከተ እኔ ተራራዋን ወጣሁኝ ማለት ነው። ከዛ ያን እየወጣው ለካ እንደዛ ስንጨቃጨቅ እንደዛ ስንጣላ እንደዛ ስናወራ የሰሙት ጸበልተኞች ህመምተኛ ልጆቻቸውን ትተውታች አስቀምጠዋቸው፣ እነሱ አንድ ሁለት ሶስቱ በዚያ ላይ ወንድም አሉ ላይ ወጥተው ጠብቀውኛል፣ ተራራው ላይ ማለት ነው። ከተራራ ላይ ወጥተው ጠብቀውን፣ አይሰጥም አሉሽ አደለ? አሉ አዎ። ምን ነው ስላቸው እና ብሩን ሰጥሻቸው አሉ። አልሰጥም ስል እሰይ እንኳን አልሰጥሻቸው አሉ። ምን ነው ስላቸው፣ ካሁን በፊት ካሁን በፊት ለፋሲካ ለገና ሞያ እያሉ ከሰው ብር እየተቀበሉ ለኛ ምንም ሰጥተውን አያውቁም። እና እንኳንም ብሩን አልሰጥሽ፣ እንደዛ ስትይ ገና ስንሰማሽ አይ አያሰጧትም እያልን ነበረ። እና እናቃለን የገዳሙ ህግኛ ግን ድነትን ፈልገን እንጂ የተቀመጥነው የእነሱን ስራ እናውቃለን አሉኝ። አይ እናንተ ሰውን አይታችሁ አትሰናከሉ፣ የሚያድናችሁ እግዚአብሔር፣ የሚፈውሳችሁ እግዚአብሔር ነው፣ የሰው ልጅ አይደለም። ስለዚህ የሰውን ተግባር አይታችሁ ወደኋላ ሳትሉ በተቻላችሁ አቅም እግዚአብሔርን እያመሰገናችሁ በርቱ፣ ጠንክሩ፣ ትድናላችሁ ብዬ እኔም በተቻለኝ ባለችኝ በደካማው አቅሜ አንዳንድ ምክር መከርኳቸው ማለት ነው እና ወደዛ ወደ መኪናዬ ገብቼ ቶሎ ብዬ ያልኳችሁ ስሮጥ እንደ ሌባ ወይኔ ሲያስፈራጫከው በጣም ከባድ ነው እና የሆነ ነገር እንኳ ቢያደርጉኝ ብር እንዳያስኩ ያውቃሉ ብዬ ቶሎ ስሮጥ ተመልሼ ወደ ቤት የመጣው በቀጥታ ታክሲ ማለት ነው ኮንትራ ይዤ እና እንዲህም አይነት አለ በቃ እምዬ ተዋህዶ ቤት ውስጥ እናቴ ኦርቶዶክስ ቤት ውስጥ በስሙ የሚነግዱ ብዙም አሉ ሰው ለመርዳት ሰው መሆን በቂ ሆኖ ሳለ ልብ ሰቶት መድኃኔዓለም ፈቅዶለት ደግሞ ልርዳ ያለውን ሰው ልርዳ ብሎ ሲመጣ እንደዚህ አትረዳም ተብሎ መመለስም እንዳለ እወቁ ለማለት ያህል ነው። በጣም ነው የገረመኝ። እኔ በእውነቱ እግዚአብሔር በሚያውቀው በጣም ነው የገረመኝ። መብራንድ ምን አይነት ነገር ልታሳይ ነው እዚህ ያመጣሽኝ? እስክል ድረስ ያምር አልሰጥም አልኩኝ በቃ። እሷም አላነሳችልኝ ስልክ፣ ብደውል አታነሳም። ዲክም ቦርደር ነው ያደረግኩት፣ ብደውል አታነሳም። ተኝታለች። ምን አባቴ የዋጠኝ እሷ ወይ ኦንላይን ኖራ ቢሆን ስጭ እንዳረጉ ያደርጉት ፍርዱን ከእግዚአብሔር ብላኝ ቢሆን እዛው ሰጥቼ መጣ ነበረ። ለእኔም አንድ ሸክም ቀለለልኝ። እሷ የለች ኦን ላይ እሷን ካፏ አላገኘሁት። ያን ሁሉ ብርድ ደግሞ ሰላሳ ምናምን ሽጥዬ መንጣቱ ለእኔ ያሳሰበኝ እንዴ ግር ገባኝ። በቃ ና እንዲሁም በቤት ምናለ ኦን ላይ ብገባልኝ እያልኩኝ እሷም ሳትገባልኝ፣ ያው ተመልሼ ወደ ቤት የመጣው ስነግራት እና ቮይሱን ገብታ ስሰማው በጣም ተገረመች። በጣም ቦታው ላይ ቆይቻለሁ፣ ሶባዬ ገብቻለሁ፣ ግን ከሰው አልተገናኙም፣ ከአባቶች አልተገናኙም። እግዚአብሔር ይመስገን ተምሬ፣ ተፈውሼ፣ ለጥያቄ መልስ አገኝቼ ተመልሽበታለሁ። ከዛ ውጭ ግን እንደዚህ ይሆናል ብዬ አልጠበቅኩም ብላ እሷ ራሱ ቮይሳቸውን እያንዳንዱን አባቶች ሳናገር የነበረውን ቮይስ ስላረኩላት ስትሰማው በጣም ነው የተገረመችው። በጣም በቃ እንዲህ እንዲህም አይነት አለው እስክትል ድረስ እና እባካችሁ ውድ የተዋህዶ ልጆች ውድ በስደት የምትኖሩት ወንድሞቼ እባካችሁ እንዳትሸወዱ እንዳትበሉ እርግጥ ነው እውነት ነው እናንተ ከሰጣቸው እነሱ ምንም ያደርጉት ተጠያቂ እነሱና እነሱ ብቻ ናቸው ነገር ግን ለምን እኛ በገዛ ገንዘባችን ኃጢአት እንዲሰሩ እንፈቅድላቸዋለን የእኛ ገንዘብ በአግባብ መድረስ አለመድረሱን ሳናቅ ለእነሱ አምነን ሰጥተን በእኛ ገንዘብ እነሱ ለምን ይሰናከሉበታል ለሰው ለመሰናክል ለምን እንሆናለን? የሚለውን ከግንዛቤ ውስጥ እናስገባላለሁ። እንደኔ እንደ እህትነቴ እንደኔ እንደ ደካማዋ አላቅም ስህተት ሊሆን ይችላል፣ ከዚህ አርሙኝ። ነገር ግን እናንተ ተጠንቀቁ ነው የምለው በራሴ ማለት ነው። እና እኔ በስደት ላይ ሁላችሁ እንዲህ መሰለ ኬክ አወተናል፣ እንትኑ ሰርተናል። እንግዲህ እስኪ ያው ሊክን ቦርደርም ስላረኩበት ኩፍ እያለ ነው። ፓትራው ላይ አድርጌ እያወራን እንጋግረዋለን ማለት ነው። ምን አይነት ኬክ እንደሚወጣ ምናያለን። እና ውድ ተመልካቾቻችን እንዲያው በጣም የገረመኝ በህይወቴ በጣም የገረመኝ ነገር ቢኖር የዛን ቀን ነው። በቃ እንደውም መብርሃን፣ እንደውም እንጉድ ነው እኔ በቃ ከንግግራቸውና ነገረ ስራቸውን ሳየው ፈራሁ። በቃ ሰው የምትፈሩት ነገር የለም በቃ ስታውት በቃ የሰው አውሬ መስሎ የሚታያችሁ ነገር ለምን አልተሰጠንም ነገር አይነት ማለት ነው። እና እንዲ የስማም በሉ አልኳቸው። እኔ ብዙ ቤተክርስቲያን አውቃለሁ ብዙ አባታቸው ያውቃሉ አልኳቸው። እንዲያውም ከህዝብ ስለ ማርያም ብለው ለምነው ከመመኑ ከነሳ ልጆቻቸው ለምነው ለተራበ የሚያጎርሱ አባት አሉ። በእነሱ አይነት አባቶች ግን እናንተም አባት ትባላላችሁ ብዬ ቶሎ ምልግ ብዬ ወጣሁኝ እላችኋለሁ። እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። በቃ ካልሰጥሽኝ ነገር አይነት ተዉ፣ በቃ ገብ ግብን አልችልም አልኳቸው። አንደኛ እሱ አላነሳችልኝም፣ ሁለተኛ የተባልኩት በእጅ ሰተሽ ነይልኝ ነው እንጂ ለአባቶች የሰተሽ እና የእነሱ ይስጧቸው አልተባልኩም ይሄ መልእክቴ ነው አልኳቸው እሷም አላነሳችልኝ አንስታ ቢሆን ስጭ ብትለኝ ራሱ እኔ ይበልጣላት ነበረ ማለት በእርግጥ ነው እሷ እንደሰጠች ይቆጠርለታል ለምን አምና እስከሰጠች ድረስ ማለት ነው ነገር ግን ያ ብር እንደማይደርስ እያወቅን የሆነ ነገር ጸበልተኞቹም እንደዛ እየተናገሩ አምኖ ዝም ብሎ መስጠት ያው ብሉት ብሎ መስጠት ነው ሁለተኛው ወይ በእኛ ገንዘብ ኃጢአት ስሩበት ብሎ እንደዛ ማድረግ ነው ብዬ እኔ የተሰማኝና እንግዲህ ችን ትመስላለኝ። ይኸውላችሁ እስኪ እናያት እንግዲህ ትወጣለች አትወጣም ትጣፍጣለች አትጣፍጥም እናያለን። እንግዲህ ኑሮ በዘዴ ትላላቸው ያለ እንቁላል ያለ ወተት ኬክ እንዴት ይጋገራል? በእንቁላል በወተት በምናምን ቢሆን ውስጡ ትንሽ እንትን ያለ ስለሆነ ሰፊ ስለሆነ ይሄኛውን እንትን አይለለኝም ይህንን አድርጌ እንደዝልዱ ከዚያ ከታች ብቻ እንትንላለሁ። ከላይ ሲበስል አደርጋለሁ ማለት ነው። እንግዲህ እስኪ ቦታው ትንሽ ጋደል ብሏል። ኬኩ ባንድ ፊት ቢሆን ወይም ጋደል ቢል ያው አይፈርድበትም ማለት ነው፣ የራሱ ስላልሆነ። ከላይ አጠፋዋለሁ፣ ከታች ብቻ ይሁን። በጣም እስኪያበጥ ድረስ ይህን የመሰለ ኬክ ተፈላስፍ ያለው እንግዲህ በፊት የብርቱካን ጭማቂ ታጠቅሜ ምናምን ምርጥ ኬክ ነበር። የጾም ኬክ በቃ ተበልቶ የማይጠገም ቶሎ የማይበላሽ በጣም በቃ በጣም በፍቅር የምንበላው ኬክ ነበር። ስኳሩን አነሳ አድርጌ በጣም ማርማር እንዳይል ወይም ጣፋጭ ነገር እንዳይሆን ምርጥ ኬክ ኖርማል ኬክ ይጋገር ነበር። እና እስካሁን ያለ እንቁላልና ያለ ወተት ምን አይነት ኬክ ነው የሚወጣ እናያለን። ይህንን ምስላዊ ውድ ተመልካቾቻችን ኬኩ ሲወጣ ትንሽና ተጣፈጠ ከማረ ባሉካ ሲቀምሰው ምን ይላል ወይም ምን ይመስላል የሚለውን አብረን እስኪ እናያለን። ኖርማል እንደ ቂጣ አይነት ከረን የሚሆነው ኬክ ለሱ በክሬም የተሰራ ነው። ክሬም ደግሞ አለ እኮ ዲጂታል ክሬም መስራውን ግን ትንሽ ውድ ነውና እንደ ቤት ትላላችሁ እና ይህን ይመስላል ውድ ተመልካቾቻችን። ከበይ ሳይሆን ጸልዮ ከእግዚር ከሚያገናኘው የተባለውን አደራና የተሰጠውን አደራ በአግባብ ከሚያደርሱ አባቶች ያገናኘን መድኃኔዓለም ከክፉ ነገር ሁሉ ይጠብቀን። እኛ ደካሞች ነን። በእምነት ብዙ ነገር እናደርጋለን። ያ ነገር ይሁን አይሁን የነሱ ተጠያቂነት ነው። ቢሆንም ግን እነሱ ይጠየቁበት እያለን እኛ በገንዘባችን እንዲጠጡበት፣ እንዲጨፍሩበት፣ አጉል ነገር እንዲያደርጉበት አንጋብዛቸው። ገንዘብ የኃጢአት ስር ነው ይላል መጽሐፍ ቅዱስ ላይ እና ገንዘብ የኃጢአት ስር መሆኑን እያወቅን ሰጥተን በእኛ እንዲሰናክሉ አናርጋቸው እላለሁኝ። እግዚአብሔር አምላክ ከሁላችን ይሁን። ቀጣውና ያለን ሰላም ሁኑ። ኬካችን እንደዚህ በስሏል። ላይ ገርማችሁ ያለ ምንም ያለ ምንም ይሄ ትንሽ ብረድና መክፈት ያለው ከዛ ይህንን ከፍተውና እናያለን። እስኪ እንዴት እንደሚወጣ ምን እንደሚመስል እናያለን። ጣሙንም እንቀምሳለን። እኔ በጣም ገርሞኛል። እንግዲህ ውድ ተመልካቾቻችን፣ በቃ ለካ ቤት መስራት ብዙ ነገር አለው። እስኪ ቀጣዩን ሲበርድ ሳለ ዛሬ በቃ ኬክ አምሮኝ ልሞት። አንተ ምሳ አትመጣ አይርብ እና ቆይ ላቅምስ። የሆነ ነገር ኬክ በምን እሰራዋለሁ? እንቁላል የለ ምን የለ። የግድ እንቁላል ያስፈልገዋል፣ ብዙ ነገር ያስፈልገዋል። በጣም ያምራል ግን ናማ ሥላሴ ባርክ ያለው አባታችን ወይ ብያለሁ። በጣም ነው የሚጣፍጠው። ፍጠን ለጨርሰው ነው። የሚገርማችሁ በጣም ጣፋጭ ነው። በስማ በጣም ጣፋጭ ነው። በጣም ነለ በመብራን እንደ የሚቻል አልተላላችሁት እንትን ያለ ነው እኔ ፍት ያለ ነው በጣም ነው የሚያምረው እና ይሄን ይመስላል። ዓይንን ጨፉነና ደሞ ሰፕራይዝ ስለሆነ ያለምንም እኔ እኮ ነኝ አማርኛ ያልኩት። አንተ በልተህ ልጨርሰው ነው። እንቁላልም የለው ወተትም የለው ምንም የለው። በምንድን ነው ታዲያ የሰራሽው? በእንትን ማለት ነው። ምን አደረኩ? በምስል ይሄ ሎሚ ፍቅፋቂ ያለው ትንሽ ሎሚው እንደዚህ ፈቅፍቄ፣ ሰኳር፣ ዘይት እና ውሃ ብቻ በቃ። ዱቄት ፍሮ ዱቄት ነው። ከዚያስ እንዲህ ወፍረህ ደግሞ ሌላው ፍረት ግን ጣፈተ። አጉርሰኛ። ታዲያ ለምን አታጎርሳት? ለምን እንትን አላት። ትበላለህ። ግን ያለ እንቁላል ያለ ምናምን ወጥ እንቁላል ያለው ነው የሚመስለው እኮ እንቁላል ወይ እንትን ያለ ታዲያ እኮ ካለ እኮ እንጀራ ነው። ካስፈልገው ስኮር ብቻ ነው። ብዙ ነው። ብዙ አይበላም። ብዙ አይበላም። ምሽ እንትን ስለሆነ ምን ስለሆነ ጣፋጭ ጣፋጭ ስለሆነ የምን ብዙ አይበላም የሚባል ነገር የለም። አሁን ይሄ ለሌ ነው እንዴ? ለሌ ነው እኔ አምሮኝ እኮ ነው የሰራው። ገላግሉኝ ገላግሉኝ ጓደኞቼ! እንዴ ምን ማለት ነው ይሄ? ነው ትንሽ እንዲህ በሕግ አምላክ፣ የሆነ ነገር የለም ማንጎ፣ አቦካዶ ብቻ ነው በቃ።